አንድ ነገሥት ላይ ኤልያስ ሂድና ለአካብ ተገለጠ አለው፣ እግዚአብሔር። ሄደ ለአካብ ተገለጠ። ከዛ በኋላ ተራራ ላይ ወጣ፣ እሳት አወረደ፣ የበዓል ነቢያትን አሳረደ። ግሎሪየስ የሆነ ነገር ማኒፌስት አደረገበት። ቀርሜሎስ ተራራ ላይ ወጥቶ ጸልየ ጸልየ ጭንቅላቱን ጉልበቱ ውስጥ ቀብሮ ዝናብ አዘነበ። ከዛ በኋላ ያ ሲጸልይ የእግዚአብሔር እጅ በላዩ ላይ ነበረች። ከአካብ ሰረገላ ቀድሞ በሱፐርናቹራል በመንፈስ ቅዱስ በእግዚአብሔር ኃይል ፍጥነት የንጉሱን ሊሞ ቀድሞ ሮጠ ይላል መ ከዛ ልክ አለችው፣ እነዚህ ነቢያቴ ላይ እንዳደረግ ካላደረግኩብ እኔ ሰው አይደለም። ጌዛቤል ስፒሪት ስለሆነች፣ ልክ ያ ኢንፎርሜሽን ኤልያስን ዳውን አደረገው። ፊር ገባበት፣ ዲፕረስ ሆነ፣ ፈራ። ፈርቶም ማያውቅ አራት መቶ ነቢያት ሰብስቦ አንድ ማለት ነው እሱ ብቻው። እንዴት አንድ ኤልዛቤልን ይፈራል? በጣም ዳውን የሚያደርግ አገልግሎት እንድጠላ የሚያደርግ ስፒሪት፣ የእዛቤል አገልግሎት እንድጠላ ያደርግ። ሸሸ፣ ሄደ፣ ጫካ ውስጥ ገባ። ከዛ በኋላ ኤልያስ በዚህ ምን ታደርጋለህ? አይመጥንህም እያለው። አንዳንዶቻችን እ እግዚአብሔር አሁን ቢመጣ ምን ታደርጋለን? ኤልያስ በዚህ ምን ታደርጋለ? አይ እኔ ለእግዚአብሔር ቀንቻለሁ፣ ነቢያትን በሙሉ ኤልዛቤል አሳርጋለት፣ እኔ ብቻ ቀንቻ፣ ልበሎች ብላለሁና ተመላክ ሰጠ፣ በላ መጽሐፍ ስናገር እንደገና ጌታ መንፈስ እንደገና ጌታ ዳሰሰ ሰከንተች ታች ያስፈራራችሁን ፍራት ሰብሮ የሚጥል ኤልያስ ደግሞ ከዚህ በኋላ ያለውን ዴስቲኒ ፉልፊል ማድረግ የሚችልበት እንደገና መነካት ነበር። ብዙዎቻችን በትናንት ዝታ ትናንት የምን ነበርኩ እንዲነበርኩ ዋራባቱ ደ ትናንት እጾም ነበር፣ ጸልይ ነበር፣ ዋታባቱ ትናንት አገለግል ነበር፣ ዋታባቱ ና መጽሐፍ ሲናገር ኢየሱስ ክርስቶስ ትናንትና ዛሬም እስኪ ዛሬም በሉ ቀኛውን የዛሬ ጉዳይ እስከ ለዘላለም ያውራል። ዛሬስ? ትናንትና yes you were on fire what about today ትናንትና